ቤተሰቤን እንዴት እንዴት ብዬ ብቻ ልርዳ ነው መጀመሪያ ታርጌታችሁ፣ ህዞቻችን ለዛ ሲመጣ ቪዛ ለምሳሌ አስር ሳንቲም ልጅቷ ከዚህ ወደ ሳውዲ የምትሄድ አስር ሳንቲም መክፈል የለባት። ኤቱ ዘድ ሳንድ አፕሊኬሽን አለ አይደለም። ሳንድ የሚባለውን ሰራተኛ ምናምን ይህ ትእዛዝ የሚደረግበት ከሳኒድ ይታዘዛል። ሳንድን አልፎ ከእንጃዝ ይከፈላል። እንጃዝ ከተከፈለ በኋላ መክተብ አለ ጅዳ ላይ ያለ መክተብ፣ እና ኢትዮጵያ ውስጥ ያለ መክተብ አግሪመንት ስለሚፈራረሙ የአንድ ሰራተኛው ስንት ነው የሚመሱ? ዘጠኝ መቶ ዶላር አይደላ? ሰራው ላይ አለው አልሽን። ያ ዘጠኝ መቶ ባልኖሩበትም ብዙ ቀያ እንደዚህ ብዙ ችግሮች እንደዚህ ስለፈታ እናቀው ዘጠኝ መቶ ስፔሲፊካሊ። ከመጣህና ካወራኝ፣ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው ካፓሲቴትድ መሆን አለባቸው ብዬ አምናለሁ። አቅም ይኑራቸው አይደለም ብታወሪኝ አሻራ ምለው እኔ ባዮሜትሪክ አሻራ፣ እኔ ምለው እዚህ ጥቁር አንበሳ የምትሰጪው አይደለም። ጥቁር አንበሳ ሚግሬሽን የፌዴራል እሱ የሀገርሽ ውስጥ ነው፣ ንጹህ እንደሆንሽ ነው የሚያሳይ ነው። እኔ ምለው ያለው ባዮሜትሪክ ሳዑዲ ኤምባሲ ያጠገብ አለ፣ ራሳችሁ ሳዑዲ ኤምባሲ፣ ሳዑዲ ባንዲራ እንዲህ የሚውለበለብበት ቦታ አለ እኮ ጠይቅ። ኦኬ እሺ፣ እሺ። እዚህ ጋር እያጠራን እንድንሄድ እኛ ካአሁን በፊት ይሄ ነገር ተከፍቷል ብለን ባለፈው፣ ኔ ኤጀንሲ በምሰራበት ሰዓት ይሄንን ነገርም ሰምቼ ተከፍቷል ብለን ምን ሌላ ነገር ሰማን? የሱድ ኤምባሲ ኢትዮጵያ አዲስ አበባ ውስጥ ያለው የከፈተው የራሱን ስራ ለማቅለል ነው እንጂ እነዚህ ልጆች መግባት ይችላሉ መግባት አይችሉም፣ ይሄንን ስራ የሚሰራው የኢትዮጵያ መንግስት ነው እንጂ አይደለም ተብሎ ብዙ ቶቻችንና ወንድሞቻችን ገንዘብ ተገዝቶ ታቃለሁ። ወንድ ልጅ እዛ ሀገር የስራ ቪዛ የለም፣ ህጋዊ የሆነ የለም። የሚመጡት በህገ ወጥ ነው፣ ሂደው ነው፣ በባህር ሂደው ነው። እንደዚ ሳይበስሙ የሚመጡት። እንደገና ለምን በስማ ያሳልፈኛል አያሳልፈኝም የሚል የእኔ ራሴ ጓደኛዬ ከቦሌ ከጅዳ መሊክ ፈሃድ ተመልሳለች። አየር መንገድ ከመሊክ ፈሃድ ማለት ነው ተመልሳለች። ለምን? አዲስ አበባ ላይ ስለሌለ። አንተ እዚህ እዚህ ቦታ አለ ብለህ የምትለን ከሆነ ብዙ እህቶችና ወንድሞች እኮ አዲስ አበባ ሁነው እየጠየቁን ያለ ጥያቄ ነው። እኔ ህዝቡ እየተከታተለ ያለው ሶሻል ሚዲያውን ነው እንጂ አዲስ አበባ ምናልባቸው፣ ይሄንንም ኤጀንሲዎቹ አያሳውቋቸው ሊሆን ይችላል። አናቅም። አሁን ይሄ አንተ አለ ብለህ የምትለውን አናቅም። ለመጀመሪያ ጊዜ አለ ብሎ የመጣ ሰው እርግጠኛ ነህ? የሱዱ ከሆነ ሱዲ ኤምባሲ ውስጥ የሚሰራው ከሆነ አይጠቅምም ለነዚህ ለወህት ለወንድሞቻችን አይጠቅምም። አይ ከዛ ውጭ አለ ብለህ የምትል ከሆነ በደንብ ንገረንና ይሄ ህዝብ አውቆ ገንዘቡን ከማውጣቱ ከመስራቱ በፊት ሂዶ ችግሩን እንዲያጣራ እናደርግ። በጣም ጥሩ ዚዛ ምን ይልሻል? አረብ ኢዘ ካነ አልሙተሐዲስ መጅኑን ፈሳሚ ቅል ይልሻል። አይደለም ይሄ ምንድን ነው? እኔ እብድ ከሆንኩ ማወራ ወሬ እብድ ወሬ ከሆነ አንቺ ብቻ በጭንቅላትሽ ተመዝነዋለች። አይደለም እኔ አሁን እንዲህ ስልሽ ቀላል ነገር ነው። ችግሩ የት ይጀምራል? ችግሩ የሚጀምረው ከክፍለ ሀገር ደላሎች ነው፣ ያመጣሉ ሴቶችን ቀጥታ ሲያመጧችሁ መጀመሪያም የሚያሰራጩት መርዝ ምንድን ነው? የኢንፎርሜሽን መርዝ፣ አሁን ያልሽው ነገር ነው። አንቺ ለወንዶች ቪዛ የለም፣ ማን ለወንዶች ቪዛ የለም? የሰዋግ ቪዛ አለ። አሁን ሳኡዲ መንግስት ሁሉም ቪዛ አግሪመንት ተፋርመዋል። በየፋና በየኢቲቪ በየምናምን ሁሉ የወጣ ነው። ሁን ያለፈው አምባሳደር የሄደው አምባሳደር የነ ጓደኛችን ዶክተር ፋሀድ እንደሙፈሪሀት ጋር የተፋረሙት ነው። የሁሉም ስራ ቪዛ አለው። ግን ደላሎች ምንድን ነው? ለወንድ ቪዛ የለም። ለቤት ሰራተኛ ብቻ ነው ቪዛ አለው። ምክንያቱም ምንድን ነው? ከቤት ለሚሄዱ ሰዎች አንድ ተቸግሮ ነው የሚሄዱት። ይሄ ሐኪም ነው ህርት ሳውዲ ህክምና ብትይ ልቸ ውዲዎች ይሄ ግን ለቤት ቤተሰብን እንዴት እንዴት ብዬ ብቻ ልርዳ ነው መጀመሪያ ታርጌታችሁ በህቶቻችን ለዛ ሲመጣ ቪዛ ለምሳሌ አስር ሳንቲም ልጅቷ ከዚህ ወደ ሳውዲ የምትሄድ አስር ሳንቲም መክፈል የለባት። ኤቱ ዜድ ሳንድ አፕሊኬሽን አለ አይደለም። ሳንድ የሚባለው አሁን ሰራተኛ ምናምን የትእዛዝ የሚደረግበት ከሳንድ ይታዘዛል። ሳንድን አልፎ ከኢንጃዝ ይከፈላል። እንጃዝ ከተከፈለ በኋላ መክተብ አለ። ጅዳ ላይ ያለ መክተብ እና ኢትዮጵያ ውስጥ ያለ መክተብ አግሪመንት ስለሚፈራረሙ የአንድ ሰራተኛው ስንት ነው የሚመሱት? ዘጠኝ መቶ ዶላር አይደለ አይ ሰራው ላይ አለው አልሽን። ያ ዘጠኝ መቶ ባልኖርበትም ብዙ ቀዝያ እንደዚህ ብዙ ችግሮች እ ስለፈታን እናከው ዘጠኝ መቶ ዶላር ምንድን ነው የሚያካትተው? ቲኬት ወን ዌይ ቲኬት፣ እሱ ሁለት መቶ ዶላር፣ ሰባት መቶ ምናምን ርያል ማለት ነው እሱ። ከዛ በኋላ የአዲስ አበባ ፕሮሰስ፣ ከዛ በኋላ የቢሮ ገቢ፣ እዚህ አዲስ አበባ ላይ ያለ የቢሮ ገቢ አለቀ። ማን ነው የሚከፍለው? ሰራተኛ የሚጠይቅ ሰው ይከፍላል። ይሄ ምንድን ነው የሚካተተው? ሰራተኛ ይመጣል። መጀመሪያ ሜዲካል በነፃ ነው ግን ማንም ቢሮ ሜዲካል በነፃ አይሰራም እንጂ አስር ሺህ ብር ክፌ ኤችአይቪ ምናምን የምናምን ምናምን የጡት ምናምን ካንሰር እንደዚህ ያሉ ይመዝዟቸዋል። እኔ አንድ ላይ ያጋጠመኝ ሚያናግደኝ ልአሰፍ እዛ ትናንት ወዲህ በህክምና የሚሰሩና አላህን የሚጠይቁ የነበሩ ሳውዲ የነበሩ ሰዎች ዛሬ ትንሽ ሳንቲም ስላገኙ ኢትዮጵያ ውስጥ ሐኪም ቤት ስለከፈቱ የነበሩበት ስራ ረስቶ እዚህ ወንድም እህቶቻችሁን ልክ እንደነሱ እንዳለፍላችሁ እንዲያልፍላችሁ የሚመኙ ሰዎች ላይ የሚበዘብዙ፣ ይመጣልሻል፣ ያስከፍልሻል። መጀመሪያ የበሮ ድስሻል ይሄ ብር ትመጣለች። አሻራ ነገር አለ የለም፣ የምት አሻራ አሁን የሚመቱ ሰራተኞች በሙሉ አንድም ሴት የለችም አሻራ ሳትመታ ያገባች አንድም ሴት እልሻለሁ። ቢያንስ እቺ ሁለት ዓመት ባለፈው ያለችው ሁለት ዓመት ገባሽ። አንድም ሴት ህጋዊ መንገድ መታ አሻራ ያልመታች የለም። ምክንያቱም አሻራ ካልመታች ሲስተሙ አያሳልፋትም። አዚዛ፣ ቪዛው ፕሪንት አይደረግላትም። አይወጣም እኮ የቪዛው። አንድ አካል አሻራው ነው። ገባሽ። ግን ምንድነው ትልቅ ትልቅ በጣም በጣም በጣም ትልቅ ችግሩ ሰዎቹ በሄ ፕሮሰስ ይሄዱና፣ ጆሮአችሁ በሙሉ ደላላ ደላላ። ወላሂ እንዴት እንደሚጫወቱባችሁ ብታይ አዚዛ። ለምሳሌ አሁን ፎርም ይሞላል፣ አይደለም? ቁመቷ ምን ያህል ነው? ውፍረቷ ኪሎ ስንት ነው? ቃይን ከለሯ ምንድን ነው? አሁን ይሄ ፎርም እኔ ባላምንበትም ያለ ፎርም ትምህርት ደረጃዋ ምንድን ነው? ስንት እህቶቻችን ዲግሪ ዲፕሎም የያዙ ብቻ ለፓስፖርት ፕሮሰስ ያልፈው አስራ ሁለት ወይ ስምንት ወይ ምናምን ይሞሉባቸዋል። ይሄ ፎርም ገባሽ

ሲባል ለምሳሌ አሁን አንድ ወረቀት ነበረች አሁኑም እሷ ሲስተም እዚህ ኢትዮጵያ ውስጥ አልተደረገላትም በውጭ በውስጥ የምትገዛ ይሄ ሰርቲፊኬት የሚሏት ነገር አለች እኮ ይሄ የቤት የሙክኒሳ የምናምን ትሬኒንግ እንደወሰዱ ሲኦሲ ሲኦሲ ምናምን ይላሉ እንደዚህ ነገር አለ ኤርፖርት ውስጥ ብየው ቼን ነው ያ ቼኑ መበጠስ አለበት አልኩሽ አንዳንድ ወንድማሞቻችን አላህ የማይፈሩ ደላሎች አሉ። አንዳንድ ወንድማሞቻችን አላህ የማይፈሩ ኢሚግሬሽን ውስጥ የሚሰሩ አሉ። አንዳንድ ወንድማሞቻችን አላህ የማይፈሩ ኤርፖርት ውስጥ የሚሰሩ አሉ። እኔ አሁን ያጋጠመኝ ልክ እንደዛው ሊቢያ ስነ የተሰሙኑ ይመጡልሽና፣ ወደ የት ልትሄድ ነው ይልሻል። ማነህ አንተ? አንድ ጠይቅን ወደ

እና ታዲያ እነዚያ የተመለሱት በምን አይነት መልኩ መጥተው ነው? ወንዶ እሺ፣ ቆይ ቆይ፣ የወንዶችስ በምን ልንገርሽ። የወንዶች ስራ አለ፣ የተመደበለት ስራ አለ። ግባና እዩ። ሰዋጋ አለ፣ አሚል አለ፣ ይህ ሁሉ እኮ አለ። ግባና እዩ። ምንድነው ሌላ ያለው? አይዘ ልንገርሽ የዚህ ያለፉና እንዴት ያለፉት እንዴት እዚህ ተመለሱ የምትዩ ለዛ ነው ያልኩሽ። እነዚህ እኔ አላቃችሁም፣ ግን ሞስት ፕሮብሊ ሊ ያለው ከዛችሁ በሙሉ የዑምራ ቪዛ የተሰጣችሁ ነው። የዑምራ ቪዛ የተሰጣ ኢትዮጵያ ኤርፖርት ምንድን ነው የሚያየው ህጋዊ ቪዛ አላቸው፣ እዚ ጠናቀም ቪዛ አላቸው እኮ እጅ ኢትዮጵያ ኢትዮጵያ ኤርፖርት ያሳልፍሻል። እዛ ስትሄጅ ኤርፖርት ቢስሚላ በሰማት ሴሎች ከሽ ስትት ትተያያዛለሽ ገባሽ እንጂ ልታልፊ አቺም አዚዛ አቺም ወይ ምን ይደረጋል አንዳንድ ምን ጌይም አለ ፍላይት የለምና ክራውድድ ስለሆነ ይሄ የጅል አስተሳሰብ ወሬ ምን ይሉሻል ወደ ዱባይ ንወስድሽና በዱባይ ትራንዚት ወደ ጅዳ እናመጣሻለን ወደ ሪያድ እናመጣሻለን የሚሉት ጌም አለ እኮ ገባሽ ያኔ እዚህ